ከብር የግብይት እገዳ ጋር በተያያዘ አዲስ መረጃ ይፋ ተደረገ። ከ50 ሺህ ብር በላይ ስለሚደረግ ግብይት የተሰጠው የቫት ማቀናነስ ጉዳይ ውሳኔ ተሰጥቶበታል። በሌላ በኩል ደግሞ ከ135 ሺህ በላይ አመልካቾች ፓስፖርታቸውን አለመውሰዳቸው ይፋ ተደርጓል። ሐዋሳ፣ አዲስ አበባ፣ አዳማ፣ ባህር ዳር፣ ሆሳህና፣ ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች ሆነዋል። ከ135000 በላይ አመልካቾች ፓስፖርታቸውን አለመውሰዳቸው ይፋ ተደረገ። ሐዋሳ፣ አዲስ አበባ፣ አዳማ፣ ባህር ዳር፣ ሆሳህና፣ ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች ሆነዋል። ከ135000 በላይ ሰዎች አዲስ ፓስፖርት ለማውጣት ተመዝግበው እስካሁን ፓስፖርታቸውን እንዳልወሰዱ የኢትዮጵያ ኢሚግሬሽንና የዜግነት አገልግሎት አስታወቀ። የተቋሙ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ እንደገለጹት ዜጎች ፓስፖርት እንደሚፈልጉ ባመለከቱት መሰረት ተገቢው መስፈርቶች አሟልተውና የሚጠበቅባቸውን ክፍያ ከፈጸሙ በኋላ ፓስፖርታቸውን እንደሚወስዱ ቢጠበቁም ሳይወስዱ ቆይተዋል። በአጠቃላይ ከ135132 ሰዎች ፓስፖርታቸውን አልወሰዱም ያሉ ሲሆን አዋሳ፣ አዲስ አበባ፣ አዳማ፣ ባህርዳር ሆሳና፣ ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች መሆናቸውን ዳይሬክተሩ ተናግረዋል። በአመልካቾች አልተወሰደም የተባለው ፓስፖርት ከስድስት ወር እስከ አንድ ዓመት በፊት ታትመው የቆዩ መሆናቸውን በመግለጽ አመልካቾች ባመለከቱባቸው ማዕከላት መሄድ እንዲወስዱም ጥሪያቸውን አቅርበዋል። አዲስ አበባ 7519፣ ሐዋሳ 13196፣ አዳማ 11072፣ ባህር ዳር 9866፣ ደሴ ከተማ 8242፣ ሆሳና 6086፣ እንዲሁም ደግሞ ጅማ 5823 ፓስፖርቶች እንዳልተወሰዱ አቶ አምቦ ገልጸዋል። ተቋሙ የአገልግሎት አሰጣጡን ለማዘመን የተለያዩ አማራጮችን እየተገበረ መሆኑን የገለጹት ዳይሬክተሩ በየዕለቱ በአንድ የአገልግሎት ማዕከል መካከል በአማካይ 3000 ፓስፖርቶችን በመስጠት ላይ ነው ብለዋል። ተቋሙ አሁን ላይ 28 የአገልግሎት መስጫ ማዕከላት ያሉት ሲሆን በአዲስ አበባ ብቻ በአንድ ማዕከላት በአንድ ቀን እስከ 4000 ፓስፖርት በመስጠት ላይ መሆኑ ተገልጿል። አገልግሎቶችን በማቀላጠፍ ተገልጋዮች ባሉበት ሆነው ማመልከት የሚያስችል ስርዓት በመዘርጋት ፈጣን ከእንግልት የጸዳና ጥራት ያለው አገልግሎት እያገኙ መሆኑን ጠቅሰዋል። በቀጣዮቹ ወራት ውስጥ ከዚህ በፊት ሲሰጥ የነበረው ቡናማ ቀለም ያለው የኢትዮጵያ ፓስፖርት ሙሉ በሙሉ እንደሚቆምና አዲሱ ኢ ፓስፖርት መ ሰጠት እንደሚጀምርም አስረድተዋል። የዜጎችን አገልግሎት ፍላጎት መነሻ በማድረግ ያልተገባ ጥቅም ለማግኘት ሲሰሩ በነበሩት አካላት ላይ ተከታታይ እርምጃ እየተወሰደ መሆኑን ተናግረው በተለይም ቢሮ ተከራይተው ቀጠሮ እናስይዛለን በሚሉ አካላት ዜጎች ማንገላታት እንዳይችሉ መደረጉን አቶ አምቦ አሳስበዋል። የተቋሙ ፍላጎት እያንዳንዱ ዜጋ በራሱ የሚፈልገውን አገልግሎት በኢንተርኔት አማካኝነት ወደ ተቋሙ ድረገጽ በመግባት እንዲያመለክት ነው ብለዋል። ተቋሙ ቶፓጓ ከተሰኘ የቴክኖሎጂ ኩባንያ ጋር በመሆን አዲስ የኢሚግሬሽንና ዜ አገልግሎት መስጫ ስርዓት መዘርጋቱን የገለጹ ሲሆን አዲሱ ስርዓት እያንዳንዱ አገልግሎት ፈላጊ የሚያመለክትበት የኮምፒውተር ሲስተም ወይም አይፒ አድራሻን በመመዝገብ በየዕለቱ ተደጋጋሚ አገልግሎት ለማግኘት ማመልከት እንዳይችሉ ያደርጋል ብለዋል። ከዚህ በተጨማሪም ዜጎች በማንኛውም ኤሌክትሮኒክስ መሳሪያዎች በተለይም በእጅ ስልክ፣ ላፕቶፕ እና ሌሎች ኮምፒውተሮች አማካኝነት ካሉበት ሆነው ማመልከትና አገልግሎት ማግኘት የሚያስችላቸውን ስርዓት መገንባቱንም ተቋሙ አስታውቀዋል። ይሁንና አገልግሎቱን ማግኘት የሚያስችል ቁሳቁስና እውቀቱ የሌላ የሚያቀርባቸው ዜጎች ከአገልግሎት ውጭ እንዳይሆኑ ወደ ኢሚግሬሽን እና ዜግነት አገልግሎት ቅርንጫፍ ቢሮዎች በአካል በመሄድ በዝቅተኛ ክፍያ ማግኘት እንደሚችሉ አብራርተዋል። ተቋሙ አገልግሎቶችን ለማንኛውም ሶስተኛ ወገን አሳልፎ በመስጠት ምንም አይነት ስምምነት ስለሌለው ዜጎች የራሳቸውን ቁሳቁስ ብቻ ተጠቅመው እንዲያመለክቱም ጥሪያቸውን አቅርበዋል። እንደ አቶ አምቦ ገለጻ ተቋሙ ይህንን አሰራር የተከተለው ቢሮ ተከራይተው ዜጎችን በውድ ክፍያ የፓስፖርት ቀጠሮ አገልግሎት እንሰጣለን የሚሉ ግለሰቦችና ህገወጥ ደላሎችን ያልተገባ ድርጊት ለማስቆም ነው ነው ብለዋል። ከዚህ በፊት የነበረው የተቋሙ ድረገጽ ማስተካከያዎችን ለማድረግ አመቺ ያልሆነ ስርዓቱን ያለማው ኩባንያም አድራሻው ሊገኝ ባለመቻሉና በውጭ አገር ያለ በመሆኑ ለሳይበር ጥቃት የተጋለጠና ዘመኑ ለሚጠይቃቸው ማስተካከያዎችን ለማድረግ አመቺ እንዳልነበርም ዳይሬክተሩ አክለዋል። በሌላ በኩል ደግሞ ከ50 ሺ ብር በላይ ስለሚደረግ ግብይት በተሰጠው የቫት ማቀናነስ ጉዳይ ላይ መንግስት አዲስ ውሳኔ ሰጥጦበታል። የገቢዎች ሚኒስቴር ከ50 ሺ ብር በላይ በሆነ ጥሬ ገንዘብ የሚፈጸሙ የንግድ ግብይቶችን በተመለከተ የገንዘብ ሚኒስቴር ከ የሰሞኑ የሰጠውን ማብራሪያ በከፊል አግዷል። በተለይም የተጨማሪ ሴት ታክስ ወይም ቫት ማቀናነስ ጉዳይ ላይ የተሰጠው ማብራሪያ ለጊዜው ተፈጻሚ እንዳይደረግ የሚል መመሪያ ተላልፈዋል። የገንዘብ ሚኒስቴር በሰጠው ማብራሪያ መሰረት በገቢ ግብር ማሻሻያ አዋጅ የተቀመጠው ከ ሃምሳ ሺህ ብር በላይ በጥሬ ገንዘብ ግብይት ገደብ ተፈጻሚ የሚሆነው ለገቢ ግብር ብቻ መሆኑን አስታውቀዋል። የተጨማሪ ሴት ታክስ ወይም ቫት የግብይት ታክስ የማቀናነስ መብትን እንደማይገድብ በዝርዝር አስቀምጦ እንደነበርም ጠቅሷል። በተጨማሪም ገዢዎች ከገደቡ በላይ በጥሬ ገንዘብ ከከፈሉ ትርፍ ግብር በሚሰላበት ጊዜ ትርፍ ክፍያው እንደ ተቀናሽ ወጪ እንደማይያዝ አስታውቀዋል። ሻጮችም ከገደቡ በላይ ጥሬ ገንዘብ ከተቀበሉ እኩል የገንዘብ ቅጣት እንደሚጠብቃቸው አስታውቆ እንደነበር ይታወሳል። ሆኖም የገቢዎች ሚኒስቴር በቅርቡ ባስተላለፈው የሰርኩላር ደብዳቤ የገንዘብ ሚኒስቴር የሰጠው የቫት ማቀናነስ ማብራሪያ አዋጁ የተፈለገበትን የታክስ ስወራ ድርጊት ለማስቀረት የሚለውን ዓላማ በአግባቡ ያልተከተለ በመሆኑ ውይይት እንዲደረግበት ገልጿል። በዚህም የቫት ማቀናነስ ወይም ተመላሽ ጉዳይ ለጊዜው ተፈጻሚ እንዳይደረግ አዘዋል። በገቢ ግብር አዋጁ ላይ የተቀመጡት ሌሎች የጥሬ ገንዘብ ገደቦች በተለይም ገዢዎች የተቀናሽ ወጪ መብታቸውን የሚያጡባቸውና ሻጮች ቅጣት የሚጣልባቸው ድንጋጌዎች ተግባራዊ እንደሚሆኑ ሚኒስቴሩ አስታውቀዋል። የገቢዎች ሚኒስቴር ገቢ ወይም ሽያጭ የለንም በማለት ባዶ የሚያሳውቁ ታክስ ከፋዮችን አነስተኛ አማራጭ ግብር ለማስከፈል የሚያስችል ዝርዝር ማብራሪያ ከገንዘብ ሚኒስቴር እስኪመጣ ድረስ ቀደም ሲል በተሰጠው አሰራር እንዲስተናገዱ ማዘዙን የደረሰን የአፈጻጸም መመሪያ ያመለክታል። ከ50 ሺህ ብር በላይ በጥሬ ገ የገንዘብ መገበያየት ቅጣት ሊጣልበት መሆኑ መገለጹ ይታወሳል። በግብይት ወቅት ከ50 ሺህ ብር በላይ በጥሬ ገንዘብ መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ይደረጋል ተብሎ ነበር። በዚህም መሰረት ከ50 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናለው ተብሎ የነበረው አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ መሆኑን ተጠቅሷል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ50 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጪነት አያዝም። ገንዘቡን የተቀበለው የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧልም ተብሏል። በሌላ በኩል ሻጩ ግብር ከፋይ ከ50 ብር በላይ በትርፍ የተቀበለው ጥሬ ገንዘብ እኩል የገንዘብ ቅጣት የሚከፍል መሆኑ በአዋጁ ላይ ተደንግጓል። ቅጣቱ ተፈጻሚ የሚሆነው ከተቀመጠው የገንዘብ መጠን በላይ በጥሬ ገንዘብ ክፍያ የተቀበለው ግብር ከፋይ በአንድ ቀን ውስጥ ከአንድ ሰው ጋር በተደረገ ጠቅላላ ግብይት ወይም ከአንድ ግብይት ጋር በተያያዘ የፈጸመው ክፍያ ወይም ከአንድ ሰው ጋር ከተፈጸመ አንድ ግብይት ወይም ተግባር ጋር የተያያዘው ክፍያ ከ ሺህ ብር በላይ በጥሬ ገንዘብ የተቀበለ ከሆነ ነው። ለምሳሌ የ100 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ50 ሺህ ብር በላይ ያለው በወጪነት አያዝም። ለተቀባዩ ደግሞ ከ50 ሺህ ብር በላይ ያለው ቀሪ 50 ሺህ ብር እጥፍ ማለትም 100 ሺህ ብር ይቀጣል እንደማለት ነው። ከ50 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ተብሏል።